ጂኖች መኖራቸው በቅዱስ ቁርአንና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች የተረጋገጠ ሲሆን ሙስሊሞችም የሚያምኑበት አምስቱ ከሰው ልጅ አይን የተሰወሩ ነገሮች አልጋይብ አንዱ ነው። ሰላም ዐለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ አ አልሐምዱሊላህ ረቢል ዓለሚን ዛሬ ስለ ጂኖች አንዳንድ ነገሮችን እንመማራለን ማለት ነው። እርግጠኛ ነኝ ብዙዎቻችሁ ስለ ጂኖች ታውቃላችሁ፣ ቤት ተስፋ አድርጋለሁ። እስቲ እኔ ካነበብኩት፣ ካወቅሁት ደግሞ አንዳንድ ነገሮችን እስቲ ላጋራችሁ። ጂኖች የተፈጠሩት ጭስ ከሌለው ንጹህ እሳት ነበልባል መሆኑን ቁርሃን ይገልጻል። ሰው ከሸክላ ወይም ደግሞ ጭቃ ተፈጥሯል። መላእክት ደግሞ ከብርሃን ወይም ደግሞ ኑር ተፈጥሯል። ጂን ከእሳት ነበልባል ተፈጥሯል። ጂኖች የማይታዩ ናቸው። ጂኖች በአጠቃላይ ለሰው ልጅ ዓይን የማይታዩ ግን በተለያዩ ቅርጾች ሊገለጡ የሚችሉ ናቸው እና በሌላ ልኬት ወይም ደግሞ በሌላ ዓለም ውስጥ የሚኖሩ ፍጥሯን ናቸው። እነዚህ ጂኖች ኃላፊነት አለባቸው። መላእክት በተለየ መላእክት የአላህን ትእዛዝ ብቻ የሚፈጽሙ ናቸው። ጂኖች ነፃ የመምረጥ ፍቃድ ወይም ደግሞ ፍሪ ዊል ልክ እንደ ሰው ልጆች ጂኖችም አላህን በማመን ወይም በመካድ በሁለት ይከፈላሉ ሙስሊም ጂኖች አላህን የሚያመልኩና ደጋግ የሆኑ ጂኖች ሲኖሩ ካፊር ወይም ደግሞ ከሃዲ ጂኖች አላህን የማያምኑና ክፉ የሆኑ ጂኖች ከእነዚህም ውስጥ ዋነኛው ሰይጣን ሸይጣን ኢብሊስ ነው ሸይጣን ወይም ኢብሊስ እና ጂኖች ሸይጣን የጂን ዝርያ ነው ኢብሊስ ሸይጣን ብዙ ጊዜ እንደ መላእክት የሚታሰብ ቢሆንም ቁርአን ከሸይጣን ወይም ኢብሊስ ጋር በተያያዘ እንደ ጂኒ ተገልጿል። ሸይጣን ለአዳም ዓለይ ሰላም ከመስገድ እምቢ ካለ በኋላ የአላህን ትእዛዝ በመጣዝ ከእምቢተኞች ጂኖች አንዱ ሆነ። ሸይጢን ወይም ሸይጤን፣ እነዚህ የሸይጣን ተከታዮች የሆኑ ክፉ ጂኖች ሲሆኑ የሰውን ልጅ ወደ ክፉ በመሳብና በእውነተኛው መንገድ በማሳት የሚጥሩ ናቸው ማለት ነው። የጂኖችን ችሎታ፣ ጂኖች ከሰው ልጅ የላቁ አንዳንድ ልዩ ችሎታዎች አሏቸው። ከነዚህም መካከል ፈጣን እንቅስቃሴ፣ በጣም ረጅም ርቀቶችን በአጭር ጊዜ ውስጥ የመጓዝ ችሎታ አላቸው። የቅርጽ የመለወጥ ችሎታ፣ በተለያዩ ቅርጾች የመገለጥ እንደ ሰው እንደ እንስሳ ወይም ደግሞ እባብ የመለዋወጥ ችሎታ አላቸው። በሰው ላይ ተጽዕኖ ማሳደር ክፉ ጂኒዎች ሸይጣኖች በሰው ላይ ሹክሹክታ ወይም ውስዋስ በማድረግና አንዳንድ ጊዜም አካልን በመቆጣጠር በአላህ ፈቃድ ተጽዕኖ ሊያሳድሩ ይችላሉ። መኖሪያቸው የት ነው ብላችሁ ልጠይቁት ትችላላችሁ። ጂኒዎች በምድር ላይ ከሰው ልጆች ጋር አብረው እንደሚኖሩ ይታምናል በተለይም ንጹሕ ባልሆኑ ቦታዎች፣ በተተዉ ቤቶች በቆሻሻ ቦታዎችና በጨለማ ቦታዎች ላይ መገኘታቸው የተለመደ እንደሆነ በእስልምና ትምህርት ይገለጻል። ማስጠንቀቂያ። ባጭሩ ጂኖች በእስልምና ትምህርት ውስጥ ከእሳት ነበልባል የተፈጠሩ ነፃ የመምረጥ ፍቃድ ያላቸው፣ በአብዛኛው የማይታዩና ከሰው ልጆች ጋር አላህን በማምለክ ኃላፊነት ያለባቸው ፍጡራን ናቸው። ምናልባት ከማስታወሳቸው ካነበብኳቸው ከሰሟቸው የጂን እውነተኛ ታሪኮች አንዳንድ ነገሮችን አካፍላችኋለሁ። እንግዲህ ከዛ ለምትወዳቸው ሰዎች ይህንን ቪዲዮ ሼር እያደረጋችሁ ላይክ በማድረግ አበረታቱኝ እኔንም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።